መንፈስ ቅዱስ አቀባን ከርሰማ መንፈስ ቅዱስ ከእናታ ማይዛን ጀምሮ ጠብቃት ያለው ስለ ጥንታብሶ አይደለም። ወደዚህ ከመምጣታችን በፊት የአባ ጊዮርጊስ ዘጋስጫ እነሱ ስለሚጠቅሱት ነው። ወደዚ ይሄር ነው አባ ጊዮርጊስ ዘጋስጫ መንፈስ ቅዱስ አቀባን ከርሰማ ብሏልና፣ እመቤታችን ጥንታብሶ አልነካትም፣ ጥንታብሶ የለባትም እያሉ ያወሩ ነበር። አሁን ይህንን የተናገረው እሱ ለጥንታብሶ አይደለም። እነሱ ግን ለጥንታብሶ ተጠቀሙ። ሊቁ ግን እንደዚያ አይደለም ያለው። መንፈስ ቅዱስ አቀባም ከእርሰ እማ ያለው ለምን ታብሶ አይደለም። እሱ ግን በአግባቡ ነው፣ ጥንታብሶን አልካደም። እሷ ላይ የነበረውን ጥንታብሶ አልካደም። ግን አሁን ይህን የጠቀሰበት ዋና ምክንያት በእርሷ ነፋ በዓለም ላይ ስንት ሰው ሲኖር ኃጢአት ይሰራል አይደል? ከዛ ሊጠብቃት ነው። መንፈስ ቅዱስ አቀባ ከእርሰ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠበቃት የሚለው በዓለም ተወልዳ እንደ ማንኛውም ሰው ኃጢአት እንዳትሰራ ጠበቃት ነው ሰውየው ያለው እንጂ ከጥንቱ አትፋ አይደለም። ይህን አብረን እንመለከታለን። ሚ ነው ሊቁ ግን ውእቱኬ ጰራቅሊጦስ ብሎ ነው የሚያው ጰራቅሊጦስ ያው እንደምታቁት የመንፈስ ቅዱስ ሌላው ስሙ ስለሆነ ችግር የለው። እና ውእቱኬ መንፈ- ጰራቅሊጦስ ዛአቀባለ ድንጌላ እምከርሰ እማ እችናት። እንግዲህ እነሱ ጠቃቅሶ የሚያወሩት ከቀጥሎ ያለው እችናት ከአውድ ውጭ አወጡት። የሚያስምለው ይሄ ነው። ይሄ አያስኬድም። ምንድን ነው እምከርሰ እማ ካለ በኋላ ከምእት ጌጊ ክቡራን እና ክቡራት ተመልካቾች እንደምን አላቸው እግዚአብሔር የተመሰገነ ይሁን አሁንም በዚህ እንትን ላይ ልቀርበት የቻልኩት ምክንያት ሰዎቹ በማያምኑበት በማይገባቸው ነገር እየገቡ ሲፈተፍቱ ስላየው ወይንም ስለሰማው ነው አዋልን መጽሐፍትን አንቀበልም ይላል በጎን በጎን ደግሞ ራሳቸው ልቦናቸው እንዳስበው እንደፈቀደው አድርገው ሊተረጉሙ ይፈልጋሉ። ቅድሚያ መጽሐፍ እንኳን የሊቃውንት መጽሐፍት አይደለም ሌሎች ገድላት፣ ተአምራት እንኳን እውቀት ያሻቸዋል። ያለ እውቀት አይተረጉሙ እንኳን አይደለም የሊቃውንት መጽሐፍት ቀርቶ ነው። የሊቃውንት መጽሐፍት ደግሞ ጠጠር ያሉ ናቸው። ትርጉማቸው እንደው እንደው ለማንም ዝም ብሎ እንደሚተረጉም አይደለም። እንደው ዝም ብሎ እንዳመጣው ማንም የሚተረጉመ አይደለም። ስለዚህ ምን እያለ ነው ሰውየው? እንግዲህ ስታያቸው ምንኩስና ደረጃ ያላቸው ሰው የሚመስሉት ምንኩስናው ግን ማስመሰያ ነው። ብያለሁኝ፣ ብዙ ጊዜ እናገራለሁ፣ ይሄ ማስመሰያ ነው። ምክንያቱም አምላክን ፍጡር ነው እያሉ ድንግል ማርያምን እየነቀፉ ምንኩስና የትም ላይ አይሰራም። ደረጃውም አይደለም፣ በደረጃም አይደለም የተያዘው። ስለዚህ ለሰለመ ቤታችን ድንግል ማርያም መንፈስ ቅዱስ ጠበቃት ለሚለው ምንድን ነው እያሉ እያለ ያለው ስለ ማን ነው ነው? ይሄ እንደሆነ ብዙ ጊዜ እየተነገረ ነው፣ ግን ቋንቋ ቃሉ ብዙ ጊዜ ነው የሚነገረው። ጥንተ አብሶ አይደለም፣ ስለ ጥንተ አብሶ አይደለም። መንፈስ ቅዱስ ጠበቃት የሚለው መንፈስ ቅዱስ ጠበቃት የሚለው ስለ ጥንተ አብሶ ሳይሆን ከተወለደች በኋላ በዚህ ዓለም ኃጢአት እንዳትሰራ ነው ጠበቃት የሚለው። ለነው የራሱ ትርጉም የሚሰጠው እንግዲህ ታላቁ ሊቅ ጊዮርጊስ ዘጋስጫ የድንግል ማርያም ወዳጅ የሆነው እንደው ምስጋናው እንኳን የእርሷን ለማመስገን ካንደበቱ የማያቋርጥ የእሱን መጽሐፍ ነው ከቶ የሚጠቀሰው የእሱ መጽሐፍ ደግሞ እንግዲህ ለእሱ አይደለም ቀርቶ፣ ለተማሩትም እንደው ለሊቃውንትም ጠጠር የሚል መጽሐፍ ነው። ስለዚህ ሰውየው ዮሐንትና አባ ጊዮርጊስ ዘጋስጫ ስለ ንጽሕናዋ አይደለም የተናገሩት። ከተወለደች በኋላ በዚህ ዓለም ኃጢአት እንዳሰራ ያለውን ነው የተናገሩት። መንፈስ ቅዱስ ጠበቃት የሚለው ለዚያ ነው እንጂ ጥንተ አብሶ አይደለም ወይም ከህዋና ከአዳም ስላለው ንጽሕናዋ ስለተጠበቀችው ጥበቅ አይደለም ነው እያለ ያለ። ይህ በራሱ ነው እየተረጎመው ያለው እያለ በራሱ ነው እየተረጎመው እንጂ ዮሐንስ፣ ቅዱስ ጊዮርጊስ ማለት አባ ጊዮርጊስ ዘጋስጫ እሱን ቃል አይደለም እንደ እሱ እንደሚለው አይደለም እየተጠቀመ ያለው ምንድን ነው ውሏል እንደውም ጥንተ አብሶ መኖሩን አልካደም ነው ያለው ካልካደም ምን ላይ ተናገረ ስለ ጥንተ አብሶ አባ ጊዮርጊስ ዘጋስጫ የተናገረው ነገር አለ እመቤታችን ጥንተ አብሶ እንዳለባት የገለጠው የተናገረው ቃል አለ ወይ አምጣ ቢሉት መጽሐፉን ከነካው አይቀር አምጣ ቢሉት ይና ያመጣል እንደው እኮ የሚገርመው ይሄ ብቻ ነው እንደውም እኮ ጊዮርጊስ ዘጋስጫ ታላቁ አባት ምንድን ነው የሚለው? በአርገን እሱም ማርጋን ወን ብሎ ነው የጠቀሰው። ያው እኔም በጠቀሰው መጽሐፍ ልጥቀስለት ብዬ ነው ልጥቀስ ብዬ ከሁድ እንዲህ የሚል እናገኛለን። እስመ ኮንኪ እምድር እስከ ሰማይ ሰዋስው ዘወርቅ እንተ ተብህልኪ በእንተ ንጽሐ ዚአኪ ነው የሚለው። በእንተ ንጽሐ ዚአኪ እንደውም አባ ዮሐንስ ዘጋስጫ ማለት ጊዮርጊስ ዘጋስጫ እንዲሉ ነው ያመሰገናት፣ ስለ ንጽሕናሽ ስለ ቅድስናሽ በወርቅ መሰላል ተመሰልሽ በወርቅ መሰላል ተመስለሽ ትመሰገኛለሽ። እንግዲህ በወርቅ መሰላል የመሰሏት እና ያዕቆብ ናቸው። ያዕቆብ ታላቁ አባት እነሱ ናቸው። መስሎ ያመሰግኗት ጊዮርጊስ ዘጋስጫም ሲመሰክር ስለ ንጽሕናሽ በእንተ ንጽሐ ዚአኪ ስለ ንጽሕናሽ ስለ ንጽሕናሽ በወርቅ መሰላል ተመስልሽ ተመስለሽ ተመሰገንሽ እያለ እንጂ ጥንታ አብሶ ቢኖርባት ይህንን አይመሰክርላትም ነበር ጊዮርጊስ ዘጋስጫ። ስለዚህ በመንፈስ ቅዱስም ተጠብቃ ያለው ጊዮርጊስ ዘጋስጫ ከእናቷ ማኅፀን ጀምሮ ነው። ከእናቷ ማኅፀን ጀምሮ ለምን? ሊቃውንት አባቶቻችን ሲናገሩ ከብሉይ ከአዲሱ እየጠቀሱ ነው የሚናገሩት። ዝም ብለው እንዳሁኑ ልብ ወለድ አይደለም እንደነሱ የሚናገሩት። ምሳሌ ሰሎሞን ስለ ድንግል ማርያም መጠበቅ ተናግሯል። መሐሌ ምዕራፍ ሁለት ቁጥር ሁለት ላይ እንዲህ ሲል እናገኘዋለን። ወከመጽ የደንጎላት በማይከላ አሷክ ከማሆ አንቲኒን ታህቤ በማይከላ አዋልድ በእሾህ መካከል እንዳለ የሱፍ አበባ ነሽ ነሽ። እንግዲህ በእሾህ መካከል እንዳለ የሱፍ አበባ ነሽ አንቺ አለ በቆነጃጅቶች መካከል አንቺ፣ እንደዚያ በእሾህ መካከል እንዳለው እንደ ሱፉ አበባ ነሽ ነሽ ያላት በእሾህ መካከል ያለ ሱፍ አለ እሾህ ዙሪያውን አጥሮታል። መካከሉ ገን ሱፍ አለ። እሱ እሾህ አይነካውም ማለት ተጠብቆ ነው ያለው። እሾህ አይደርስበትም። ስለዚህ እመቤታችንም ቆነጃጅት በተባሉት በአዳምና በሔዋን ወይንም አዋልድ በተባሉት በአዳምና በሔዋን ከአዳም አብራክ ተጠብቃል ከሔዋን ማህፀን ተጠብቃ ስትወርድ እስከ ሃናና እስከ ዮሐቄም ድረስ በመንፈስ ቅዱስ ጥበቃ ነው ተጠብቃ ይኖረችው። ለዚህ ነው ሰሎሞን ይህን ቃል የተናገረውን እንዲህ ብሎ የተናገረውን ጊዮርጊስ ዘጋስጫ ደግሞ በመንፈስ ቅዱስ ተጠብቃ ትኖራለች፣ ስለ ንጽሕናሽ በወርቅ ተመሰልሽ አላት። ታላቁ ቅዱስ ያሬድም ይህን ቃል ተናግሯል። የሰሎሞንን ቃል እያበሰረ ምስክርነት እየሰጠ ሲናገር ምንድነው ያለው? ማርያምስ ተሃቱ ውስተከርሱ ለአዳም ከመባህሪ ጻአዳ ነያ አላት። ማርያም ግን ድንግል ማርያም ግን በአዳም አብራክ ጀምራ ከአዳም አብራክ ጀምራ እንደ ባህሪ ባህሪ የሚባል እንቁ አለ የሚያበራ እንደዚያ ታበራ ነበር እንደዚያ ታበራ ነበር። ከማን አብራክ ጀምራ? ከአዳም አብራክ ጀምራ። ውስተከርሱ ያለው ያው ከአዳም አብራክ መገኘቷን ከዚያ ጀምራ ማብራቷን ይህን ብቻ አልበቃውም። አሁንም ቅዱስ ያሬድ በድርሰቱ እንዲህ ብሏል፣ ስለ እመቤታችን ዘጸገየት ፀጌ ሃይማኖት አለ ዘጸገየት በማኤከላ አስዋክ ዘጸገየት ፀጌ ሃይማኖት። እንደውም የቅዱስ ቀጥታ ነው ያስቀመጠው የሶሎሞንን ቃል ማለት ነው። በማኤከላ አስዋክ ዘጸገየት ፀጌ ሃይማኖት በሾ መካከል የሃይማኖታችን አበባ ፍሬ የሆነችው ድንግል ማርያም አበበች ያለ በሾ መካከል አበበች። እንግዲህ በሾ ማለት በኃጢአተኞች መካከል እሷ ተጠብቃ ኖረች ማለት ነው። ይህ የሃይማኖታችን ሃይማኖታችን እኮ የሃይማኖታችን መሰረት ማናት? ማን ብትባል ድንግል ማርያም ናት። ለምን አንድነትን ሶስትነትን ያወቅንባት፣ ስጋዊውን ያወቅንባት፣ የተማርንባት እምነታችን የሚገለጠው በአንድነት በሶስትነት በሚስጥረ ስጋ በሚስጥረ ስላሴ ነው። አንድነት ሶስትነት የታወቀው ደግሞ ጌታ ከእመቤታችን ሰው ከሆነ ወዲህ ነው። ለዚህ ነው ወአልቦ ዘየአምሮ ለሥሉስ ቅዱስ እምድኅረ ተሰገወ ወልድ ዋሕድ እምቅድስት ድንግል እመቤታችን ድንግል ማርያም አምላክ ከድንግል ማርያም ከተወለደ ወዲህ ነው እንጂ ከዚያ በኋላ የስላሴን አንድነትና ሶስትነት ገልጦ ያወቀው የለም ነበረ። ደጋጋ አንዳንድ ሰዎች እንኳን ቢያውቁት ሁሉ ሊያውቀው አልቻለም ነበረ ብሎ ይህንን የእምነታችንን መሰረት እንደሆነች እሾህ በተባሉት ወይንም በኃጢአተኞች ሰዎች መካከል ተጠብቃ እንደኖረች እነዚሁም አዳምና ሔዋን ጀምሮ እንደሆነ መጻሕፍት በብዛት ይመሰክራሉ። እንግዲህ ይህ ሰውዬ ስላልገባው እንደ እኔ የቀረብኩበትም በዚህ እንትን ላይ የሊቃውንቱን ድርሰት ስለጠቀሰና አበላሽቶ ስለተረጎመ ነው። ትክክለኛ ቢተረጉመው ኖሮ እኔ ምን አደገመኝ? እርግጥ የድንግል ማርያምን ንጽህና ቅድስና መመስከር በእኔ አንደበት ብቻ ሳይሆን በቅዱሳን አንደበት ነው እየተመሰከረ ያለው። በመላይት አንደበት ነው እየተመሰከረ ያለው። በእኔ በደካማ አንደበት አይደለም። ሰውየው ደግሞ የመቤታችንን አጣሙ መጽሐፉን የማይገባው ያውም የማይገባውን መጽሐፍ ያንን እንደለመደ ቅዱስ መጽሐፉ ይህ ሰው እኮ በነገራችን ላይ እንደዚህ ያሉ ሰዎች ጀርባቸው ሲጠና ወደዚህ ሃይማኖት የገቡበት ችግር አለባቸው። አንዳንድ ነገር በሹመት ዙሪያ በሌላ ነገር ይፈልጉና ያን ሹመቱን ሳያገኙ ሲቀሩ እንደገና ሌላ ነገር ይፈልጋሉ እንጂ አሁን ሰውየው ጀርባቸው ቢጠና ይህንም ቆብ ይዘው እንደዚህ አንደበታቸው የሚዋሹት መጀመሪያ ፈልገውት የነበረው ነገር ስለ ያን ስላላገኙ ነው በዚህ በታውን እየዋሹ ያሉት ስለዚህ ከዚህ ከውሸታቸውም ሆነ መጽሐፍ ቅዱሱን አጣሞ ከመተርጎም ማለት የሊቃውንቱን ድርሰት አጣሞ ከመተርጎምም እንዲጠበቁና እንደው ጥንቃቄ እንዲኖራቸው እንደገና ደግሞ አለማወቃቸውንም በአደባባይ እንዳይገልጡት አለማወቃቸውን የቅዱሳንን ድርሰት የሊቃውንቱን ድርሰት እተረጉማለሁ እያሉ ዝም ብለው አጣሞ እንዳይተረጉሙት። ከመይት ጌጌ የሚገርሙ ከመይት ጌጌ እንዳትበድም ለኋለኛው ነው እንጂ ከሔዋን ማ ከመይት ጌጌ። አሁንም እኮ መንፈስ ቅዱስ ከሔዋንና ከአዳም ጀምሮ የጠበቃት መንፈስ ቅዱስ ከተወለደችም በኋላ ይጠብቃታል። ምንጊዜም እኮ መንፈስ ቅዱስ አይለያትም። አዎ፣ ከመይት ጌጌ ታላቁ ተናግሯል። አሁ በእና ከሔዋን ጀምሮ ጠብቋት የነበረው መንፈስ ቅዱስ ከተወለደችን በኋላ በዚህ ዓለም እንዳትበድል ጠብቋታል። ትክክል ነው፣ ጠብቋታል። ግን ከመጀመሪያ አንስቶ የጠበቃት መንፈስ ቅዱስ ነው። አሁን በዓለም ላይም ኃጢአት እንዳትሰራ የጠበቃት አባ ጊዮርጊስ ዘጋስጫ ሲናገር በእናቷ ማኅፀን ሳለች ከአዳም ጀምራ ከሔዋን ጀምራ የተጠበቀችውን ጥባቆ ከዚያም በኋላ ከተወለደ በኋላ በዚህ ዓለም ደግሞ ኃጢአት እንዳሰራ ያለውን ጥባቆ ነው እየተናገረ ያለው። ሁሉንም በሁሉም ሳትወለድም ከተወለደች በኋላ እንደተጠበቀች ያለችውን ነው እየተናገረላት እየመሰከረላት ያለው እሱ ግን አጣመመና፣ በመንፈስ ጥንተ አብሶውን ሳይሆን ከተወለደች በኋላ ያለውን ነው፣ በመንፈስ ቅዱስ ተጠብቃለች የሚለው ነው የሚለው። ወይ ጊዮርጊስ ዘጋስጫ እኮ ለእሱ አላማከረውም። በነገሩ እንደው ለሚገባው በሃይማኖት እኮ ለጸና ሰው ቢሆን ምስጢሩ ይነገረው ነበረ፣ ትርጓሜውም እንዲረዳው ይተረጎምለት ነበረ። በሃይማኖቱ ስለሌለ ይህን መናገር ለእርሷ ማስረዳት እንግዲህ ምንም ከድንጋይ ላይ ውሃ ማፍሰስ ስለሆነ፣ ለማንኛውም ግን ተመልካቾች ሁላችሁም ሸራ አድርጉለትና ይህን ቃል ነው እንደው ዝም ብዬ አዋቂ ነ ብሎ እንዳይቀር አዋቂ ነ ተርጓሚ ነ ብሎ እንዳይቀር እንዴት መጽሐፉን እንዳበላሸው አበላሽቶ እንዴት እንደሚተረጉመው እንዲያውቀው፣ እንደገና ስለ ድንግል ማርያም ንጽሕና፣ ቅድስና አባቶች እንደተናገሩላት፣ ከአዳም ማኅፀን ጀምራ ታበራ እንደነበረ፣ እነ ሰሎሞን በእሾኽ መካከል ብለው እንደተናገሩላት፣ ይህን ሁሉ እንዲረዳው ሸራ አድርጉለት፣ አድርሱት ነው የሚለው። ከዚህ በኋላ ደግሞ ምን የሚል ቃል ተናግሯል? እሱን ደግሞ በሚቀጥለው ምዕራፍ ላይ እናገረዋለሁኝ። አንጽሆ ሥጋሃ የሚለው ኑሮባት ነው እንጂ ባይኖርባት አንጽሆ መይል ነበር፣ አንጽሆ መይል ነበር ብሎ ይህንም ተናግሯል። እሱ ደግሞ ለብቻው ብዙ መረጃ ስላለው በሚቀጥለው ምዕራፍ እሱን እንነጋገራለን። እሱን ሸራ አድርጉ ሊላሆኑ ማለት ነው።